ሊግ ስፖርት ኦፊሻል፣ በለምሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ የሆነ ዘንድ ላይክ እና ሰብስክራይብ ማድረግዎን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም እንሰራለን። በመቀጠል አሁን የት ነው ያሉት በሚለው ዝግጅታችን የኢትዮጵያ ብሔራዊ ቡድን የመድን የኦሜድላ የከፍተኛ ዜሮ ሁለት በረኛ የነበረውን እና አሁን በስትሮክ ተመቶ ትንሽ ብዙ እንትን ባይልም አጠር ያለ ለቆይታ የሚወደል እኔ እናንተ እንድናወጋበት ብዬ ከይልማ ከበደ ጃሬ ጋር አጭር ቆይታ አድርገናል። እየተመላለስን ማውራት እንችላለን። የት አካባቢ ነው የተወለድከው ነው ያልኩት። ያው ይርጋለም ተወልጄ አዋሳ ነው ያደግኩት። እነዛ ጣፋጭ የልጅነት ጊዜ መቼም መቼም አይረሳኝም ብሏል። የልጅነቴ ኳስ ዎትስ በልጅነቴ ከሰፈር ልጆች ጋር በመሆን እንደ ልቤ ቦርቄ ተጫወትኩ ሲሆን ከፍ እያልን ስንመጣ አዋሳ ከፍተኛ ሁለትና ለደቡብ ፖሊስ መጫወት ጀመርኩኝ የእግር ኳስን ማጣጣም የጀመርኩት በዚህ መልኩ ነው ብሎኛል። አመተ ምረት ግን አልጠቀስክም። ስትሄድ ስትሄድ ታገኘዋለና፣ አመተ ምረት ከጠቀስክማ አያዋጣም። አሁን ስንት ነህ ትሏል። የክለብ አገባብ ምን ይመስላል? በአመታዊ የፖሊስ ሰራዊት ውድድር ከደቡብ ፖሊስ ተመርጬ ወደ ኦሜድላ መጣሁኝ። ያኔ አመታዊ የሰራዊት ውድድር ምናምን ይካሄድ ነበር። በዛም ትላልቅ ድንቅ ድንቅ ተጫዋቾችም አመታዊ የፖሊስ የበዓል ውድድር ይህ ውሾች በመኪና ላይ ምናምን፣ ያኔ እንደውም ጄኔራል ወርቁ ዘውዴ ነበሩ የኢትዮጵያ ፖሊስ አዛዥ ነበር። እና እንደዚህ እንደዚህ ከሳቸው በኋላ ደግሞ ጀነራል ግርማ እየለ ግርማ ነዋይ የአዲስ አበባ ፖሊስ አዛዥ ኮሎኔል አበራ መጀመሪያ ነበረ። ከዛ በኋላ ሬት ሄደ ወሬት ሄዱ፣ ኮሎኔል አበራ በሳቸው ምትክ እና እንደዚህ እያለ ወደ ኦሜ ደላ ለስንት ክለብ የመጫወት ዕድል ነበረ? ለአራት ክለቦች የመጫወት እድሉን አግኝቻለሁ። እነሱ ኦሜድላ የመጀመሪያ ኦሜድላ ሲሆን፣ በመቀጠል ኢትዮጵያ መድን ድርጅት ከዛስ ጃሬ የተጫወተ ትላለ ከመድን በኋላ አዋሳ ነው ክራይ ቤቶች ከክራይ ቤት በኋላ ሰሚት ከዛ ያው አዋሳና አዋሳ ከፍተኛ ሁለትና የደቡብ ፖሊሶቹን ሳይረሱ እነዚህን ጊዜያቶችን በክለብ ተጫዋች ያሳልፍ ያለው ከአንተ ፊት ሲቆሙ የምትደሰትባቸው የተከላካይ መስመር ተጫዋቾች እነማን ናቸው? ብዬው ነበር። በቃ መድን ላይ እያለሁ ይለኛል። ሰለሞን ገቢሶን ሳየው፣ አባይነ ገብረ ማርያምን ሳየው ደስታ ወደር የለውም። በናሽናል ቲም ላይ ደግሞ ስገባ መሰለ አካል ወልድን የመሰለ አየር ኃይል የመልስ ምት ሲመታ ታስታውሳል። ከጎል እስከ ጎል ነው። አሁን እኮ ማንም አያደርስም። 56 እየተከፈለ እ በ347 እንዲሁም ሲሳይ ማሞ የምግብ ድርጅቶቻቸው የነበሩ እነዚህ ከፊቴ ሲቆሙ በቃ ያለኝ ኮንፊደንስ ልንገርህ። ኢሳያስ ገብረእየሱስን ግን ዘንግቶታል ኢሳያስ ኢሳያስ አይ እነዚህን አራቱ ነው እኔ አንድን ጨመርኩለት። ምን ያል ጨመረ ነገር አለ ሁሉ ነገር ጨመረ እንጂ እኔም ጨመር ብትለኝ ዳንኤል አስግዶ ምን እጨምረዋለሁ? እንደዚህ እያለ እንጨምራለን አያልቅም። የሚያስቸግር የአጥቂ ተጫዋች ማን ነበረ? እኔ እነማን ነበሩ ስለው፣ ያው ብዙ አሉ። ሙልጌታ ከበደ፣ ኤልያስ ጀዋር፣ አህመድ ጁንዲ እነዚህ አጥቂዎች በተደጋጋሚ ወደ አንተ የግብ ክልል ከገቡ ፈተና ያበዙብካል ወይ? እንደው እዚህ ላይ የሙልጌታ ከበደ ጋር አንድ የነበራቸውን ታሪክ ላጫወት። ያው መቼስ በጨዋታ መካከል ጨዋታ ያስፈልጋል። በሚልነው ይልማ ከበደና ጃሬና ሙልጌታ ከበደ ነፍሱን ይማረው፣ ገነት ሆቴል ነበር የሚያርፉት፣ መድንና ጊዮርጊስ ማለት ነው። ሁልጊዜ አስይዘው ነው የሚገቡት። አገባባለሁ፣ አታገባብኝም። ከዛ በኋላ ሙልጌታ ሁልጊዜ ይበላዋል። እና የውርሩ ደረጃ ተሻሻለ። በቀኝ አገባባለው ብሎት፣ በቀኝ ማግባት ማለት ነው ማገባብ፣ በቀኝ በኩል ነው በቀኝ አዎ። በግራቢ ያገባ ሙልጌታ ከበደ አይበላም ጃሬ። በዛም በተከታታይ ሙልጌታ በላው። ከዛ በኋላ ምን አለው መሰለ፣ ጃሬ በቃ አልወራረድም አለ። እንዲላ አንጻጥ ብዬ አልሰጥም እንዲያልወራረድም በቃ እና እንደዛ ብሎት ምን ቢያደርግ ነበር የውርዱ ደረጃ ከፍ አለ። ምን ሆነ መሰለ በዚህ ደቂቃ አገባባለው፣ በዚህ ደቂቃ አገባባለው ብሎ ባለው ደቂቃ አገብቶ ገንዘቡን በላ። ከዛ እና እናስይ ስለው፣ አንተ ጠንቋይ ነህ ከአንተ ጋር ላስይዝም አለ ሙድ ጌታ ከበደ የዚህ ነያል በጣም በጣም በጣም ሙሌ፣ ነፍስን ባጸደ ገነት ያኑርልን። ለመጀመሪያ ጊዜ ብሔራዊ ቡድን የተመረጥከው መቼ ነው? የት ክለብ እየተጫወትክ ብዬው ነበር። በ1983 አመተ ምህረት ነው ለብሔራዊ ቡድን የተመረጥኩት በወቅቱም የኢትዮጵያ መድን ድርጅት ግብ ጠባቂ ነበርኩ። ከገቡብ ጎሎች እማትረሰው ስል አሁን አንተ በጨዋታ መሀል ማን ስተዋል? ሙልጌታ ከበደ በመቆሚያው እግሩ በመቆሚያው በግራ እግሩ ያገባብኝን ጎል አረሰውም። የቀኙ በቃ ሰለቸኝ አለ፣ እሱ ሲገርምኝ በግራው ደግሞ አገባብኝ እና እሷን ጎል መቼም አረሳትም ብሎኛል። ከስልጠናው እንዴት ለትረቅ ቻልክ? በአጋጠመኝ ህመም ምክንያት ከምወደው ኳስ ተለየሁ። የት የት ክለብ ነበር አጋጣሚ የሆነ የምታሰለጥነው? ኢትዮጵያ መድን እና ወልዲያ ነበር ማሰለጥ ነው። ያው በስትሮክ የተመታው ከዛ ተገለልኩ። የጃሬ መኪና የት ሄደች ነበር የብዙዎች ጥያቄ ስለሆነ እንደው በአጋጣሚም ለአንሳው ብዬ ስጠይቅ አውርተንበት ነበር እናንተም አውርተንበት። በአጋጠመኝም ምክንያት ሸጬ ታከምኩበት፣ የልጆችን ትምህርት ቤት ከፈልኩበት። እንዲሁም ለክምና ስንቀሳቀስ የምጓጓዘው በራይድ ነው፣ በትራንስፖርት ነው። ለእነዚህና መሰለ ውጮች አዋልኩት። ይህ በመኖሩ ትንሽ መንቀሳቀስ ቻልኩ። ባይኖሮ ይኖሮ ከአልጋ ማልነሳም ነበር። ይህንን ሸጬ መንቀሳቀስ እያለሁ ጥሩም መጥፎ ገጠመኝ ካለ መጥፎ ገጠመኝ አስትሮክ ያጋጠመኝ ቀን ነው። እንዲሁም የምወደው ጓደኛዬ ሙሉጌታ ከበደን በሞት ያጣሁበት ቀን የኔ መጥፎ ቀኖች ናቸው፣ መጥፎ ገጠመኞች ናቸው። በዚህ አጋጣሚ ማመስገን የምትፈልገው ነገር ካለ ያው ጨርሻለሁ። የምታመሰግነው ነገር ካለ ማመስገን የምፈልገው በመጀመሪያ ፈጣሪን በመቀጠል ቤተሰቦቼን ሲሆን እንዲሁም ፈጥኖ ደራሾችን በሰሜን አሜሪካ የቀድሞ ተጫዋቾችን ተጫዋቾች ማበር የኢትዮጵያ መድን ድርጅት ስፖርት ማበርን የቀድሞ የመድን ተጫዋቾችን አብዲ ሰይድን፣ ቴድሮስ ቀነኒ፣ ዳንኤል አሸብር፣ ሙልጌታ ጌታቸው፣ ተክሌ ብርሃኔ፣ ቦቸራ ገላን እንዲሁም የቅዱስ ጊዮርጊሱ ባዩ መሆኑ የኢትዮጵያ ብሔራዊ ቡድን ደጋፊዎች ማህበር መሰለ መንግስቱ፣ ጌታ ዘሩን፣ አሰፋ ሲማ የቀድሞ የመድን ተጫዋች አሁን ቤልጅየም ሀገር ነው ኑሮ ነው ያደረገው። እንዲሁም አቶ መንግስቱ ማህሩን በጣም ለስፖርቱ ግን እዚህ ላይ አቶ መንግስቱ የተለየ ነገር አላቸው። በተለይ ለቀድሞ ለመድን ተጫዋቾች ለሚያደርጉት ነገር በዝግጅት ክፍል አቶ መንግስቱና ሌላ ማን በስፖርቱ ሁልጊዜ ስማቸውን ማንሳት ፈልጋለሁ እና እንዲሁም አንድ ቀን አግኝተናቸው ኢንተርቪ ራሱ አቶ ኢሳያስ ደንደር አቶ ኢሳያስ ደንደር በጣም በጣም ለስፖርተኞች፣ ግን ስፖርት ውስጥ ያለውን ውስጣዊ ትርምስ ተመልክተው ነው። ግን እሳቸው ሲመጡ እኮ የቀድሞ የኤልፓ ተጫዋቾች በሚወዱት ሙያ ላይ ከታዳጊ ጀምሮ ክለቡን ይዘው ከፍ ያለ እንትን እንዲመጡ ጥረው ነበረ አቶ ኢሳያስ በጣም በጣም ብዙ አሉ በየክለቡ ብዙ ጥሩ ጥሩ አይ ብዙ እንኳን የሉም ብዙ ቢኖሩ የሀገሪቷን እግር ኳስ ያድግ ነበር ሌሎቹ አብዛኞቹ ማለት ነው በክለቡ ገንዘብ እንዴት እጠቀማለሁ ነው እንጂ ክለቡ እንዴት እጠቀማለሁ ወይ ስፖርቱን አያውቁትማ ስፖርቱን የሚወዱት ደግሞ ሌሎች አሉ አሉ አሉ። አሁን እኮ ባለፈው ጠቅላላ ጉባኤ ሐሙስ ዕለት ሲካሄድ ብሔራዊ ቡድኑ ማሸነፍ ካልቻለ ክለቦቻችን አምስት መቶ ሺህ እና ስድስት መቶ ሺህ የሚከፈላቸው በወር ተጫዋች ለምንድን ነው ብለው ሲዳማ ስራ አስኪያጅ ተናግረው፣ ግን ትክክለኛ ጥያቄ እኮ ነው። ጥያቄው ትክክል ነው። ግን ቀድሞ ከፋዩስ ማን ሆነና ነው ጥያቄው እኮ ከማንሳት በፊት አንተ ቤትን ከፍተ ልሰርቅ አትሄድም አይደለ? ቤትን ቆልፈ ነው። መጀመሪያ ቤትን አጥርተ መውጣት ነው ያለብ። ስለዚህ ክለቦች በዚህ ጉዳይ ላይ ትኩረት እንዲያደርጉ እኔ እንደዚህ አድርጌ ያለው ማለት አለብን። አሁን ኢትዮጵያ መድን በአፍሪካ ክለቦች ሻምፒዮና ላይ እየተወዳደረ ባለፈው ከውድድር ውጭ ሆነ። ይህም የሆነበት አጋጣሚ ሁለቱንም ጨዋታዎች ከሜዳ ውጭ ነው። ይሄ ጉዳት አለው። ሰኔ ሰላሳ ተብሏል። በቃ ክለቡ አዲሱን ስቴዲየም አደ አበባ ሰኔ 30 ተብሏል። እና ክለቦቻችንም በዚህ ጉዳይ ላይ አንተ ድሮ እኮ ጊዮርጊስ መጫወት ሻምፒዮን ከሆነ ቡድን ጋር መጫወት ለመታየት ትሄዳለ ከአገር ውጭ ስትጫወት አንተ ሻምፒዮን ሆነ ክለቡን ለቀብ ሌላ ክለብ ትገባለህ። እንደ ሻምፒዮን ሆነ አብረ ተጉዘ ለሌላ ክለብ ለመሸጥ ግብፅ፣ ደቡብ አፍሪካ ለመሸጥ ትሄዳለህ እንጂ ክለብ ለቀብ እዚህ ሻምፒዮን አድርገህ ትተት ትሄዳለህ። ይሄ ለምን ሆነ ብለህ ስጠይቅ ውስጥ ለውስጥ ከመድን የተሻለ ክፍያ ስለተሰጣቸው ነው። ስለዚህ ክለቦቻችን አሰራራቸውን ሊፈትሹ ይገባል ማለት እፈልጋለሁ። በመጨረሻ የምትለው ነገር ካለ ስለው ይሄ እነዚህ ምስጋናዎችን ካቀረበ በኋላ የአርትስ ስፖርት ዝግጅት ክፍልን በጣም በጣም አመሰግናለሁ፣ ኢትዮጵያ ለዘላለም ትኖር ብሏል። እኛ ምስጋና ብሆናል። እናመሰግናለን። ያው እንግዲህ አሁን በዚህ ዙሪያም የማይሰለቹት የሰሜን አሜሪካ ኢትዮጵያ የቀድሞ ተጫዋቾች ማህበር አንዳንድ እንቅስቃሴ ጀምረዋል። እውነት ለእነሱ ምስጋና ምስጋና ሲያንሳቸው ነው። ትልቅ ክብር ሊሰጣቸው ይገባል። አንድ ቀን ፕሮግራም ሙሉን ፕሮግራም የነሱን አዎ፣ የነሱን አድርገን በፎቶ አድርገን በደንብ ልክ ነው። በጣም በጣም እውነት፣ ለምን ብዙዎቻችን ልንማማር ይገባል። ለጎረቤቶቻችን ማንደርስ፣ ብዙዎች አለን አጠገብ ላጠገብ ሆነን አንተ፣ እንጀራ አድሮ ይሻግታል እንጂ እዚህ ጋር የተራበ ሆነ ወንድማችንን ዞር ብለን አናየም። ይህንን ነገር ሁላችንም ኢትዮጵያኖች እንረዳዳ። የምናቀው የምንተዋወቀው በዚህ ነው። በክፋታ አለ ባህላችን ነው። ባህላችን ይሄ ነው። እንረዳዳ። አሁን ተስፋ ጅማን ላይ ሰው በቃ ያሳዝናል። እና እንተጋገዝ፣ እንተሳሰብ፣ እንተዛዘን ማለት እንፈልጋለን። እንግዲህ ተመልካቾቻችን ዝግጅታችን ይህንን ይመስል ነበር። ሳምንት በሌሎች ዝግጅቶች እስከምንገናኝ እስከ ሳምንት ቸረን ሰንበት ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሽ ዋየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለሉት እንሰራለን።